ትዳራችን ውስጥ ብዙ መሰናክሎችን ሊያጋጥሙንና ሊበዙብን ይችላሉ። ነገር ግን ሶስተኛ ወገንን ማስገባት እንደሌለብን የሚያሳይ የሆነ ታሪክን ዛሬ ልነግራችሁ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰያ ቤተሰቦች ያላችሁት ሰያ ቲዩብ ላይ ነው። ይህ ቻናል ለእናንተ አዲስ ከሆነ ሰብስክራይብ በማድረግ እንዲሁም ቪዲዮዎችን ስትጀምሩ ላይክ በማድረግና እንዲሁም ለሌሎች ወዳጅ ዘመዶች እንዲጠቅም ሼር በማድረግ እንድትተባበሩኝ ይጠይቃችኋለሁ። ዛሬ የምነግራችሁ አንድ ወሳኝ የሆነ ታሪክ ነው። በይበልጥ ደግሞ ለእህቶቼ የሚጠቅም የሆነ ታሪክ ማለት ነው። አንዲት እህት ናት። ያቺ እህታችን በአሁኑ ሰዓት ትዳሯን አታ ቁጭ ያለችበትን ሁኔታ ስታጫውተኝ እንዲህ ትላለች። እኔ ትዳሬን ያጣሁት በቤተሰቦቼ ግፊትና ቤተሰቦቼ በሚያመጡብኝ ጣጣ የተነሳ ነው። ሶስተኛ ወገንን በማስገባቴና እንዲሁም የባሌና የኔን ክፍተት በጣም በማሳየቴ በማጉላቴ የተነሳ ነው እንደዚህ ችግር ውስጥ የገባሁት በማለት ትናገራለች። አንዳንድ ጊዜ ቤተሰቦች ለእኛ ያሰቡ በመምሰል ወይም ደግሞ ለእኛ አስበውልንም ሆኖ እኛ የሚጠቅመንን ነገር ሳይሆን እነሱ የተሰማቸውን ስሜት ያንጸባርቃሉ። ስሜታቸው ትዳራችንን ሊያፈርሰው ሊያናጋው እንደሚችል ነገር ግን እነሱ አይገነዘቡም፣ እንዲሁም ውስጣችንን አያነቡትም በማለት ትናገራለች። የዲናችን መሠረታዊ የሆነውን የቁርአን ትምህርት ካልወሰዱ አልቡርሃን የርቀት የቁርአን መማሪያ ባሉበት ቦታ መጥቶ ሊያስተምሮ ዝግጅቱን አጠናቋል። በሚመቻችሁ ጊዜና ባሉበት ቦታ ሆነው ቁርአንን ይማሩ። በሚመለከቱት ስልክ ቁጥር በቴሌግራም በዋትሳፕ እና በኢሞ መመዝገብ ይችላሉ። አልቡርሃን የርቀት የቁርአን መማሪያ ማዕከል። እኔ ያገባሁት በልጅነት ቢሆንም በጣም የምወደውና የማከብረው በጣም የምፈልገው የሆነ ባል ነበር ያገባሁት። ያንን ባል ታዲያ እየኖርኩ ባለውበት ሰዓት ላይ ያጣሁት በሆነ አንድ ትንሽ የሆነ ችግር፣ እንዲሁም ልንታረቅበት የምንችል የሆነ ችግር ነው ብዬ ባሰብኩት ነገር እየተባባሰ አሁን ላይ ሙሉ ለሙሉ ትዳሪን አጥቼ እሱም ሌላ ትዳር ውስጥ እየኖረ ነው ያለው በማለት ትናገራለች። በሰዓቱ የተከሰተው ክስተት ይህ ነበር፣ በማለት ስታጫውተኝ ከስራ ደክሞት በሚገባ ሰዓት እኔ ደግሞ ትንሽ አመም አድርጎኝ ሙሉ ቀን ተኝቼ በነበረበት ሰዓት ላይ መጥቶ በጣም ርቦት ነበር። ከዛም ምንም የሚቀርብ ነገር የለም እንዴ? በማለት ይጠይቀኛል። እኔ በሰዓቱ ታዲያ ትንሽ አመም አድርጎኝ ስለነበረ መነጫ ነጭ ጀመርኩኝ። ሁልጊዜ ምግብ ትጠብቃለህ እንዴ ከኔ ሁልጊዜ ምግብን እየፈለግክ ነው እንደምትመጣው? በምትገባ ሰዓት ለእኔም ትኩረት እንድትሰጠኝ እኮ ፈልጋለሁ፣ በማለት እናገረዋለሁ ከዛ ሰዓት ታዲያ እሱም ትንሽ ደክሞት ስለመጣ ብልጭ አለበትና አንቺ መጀመሪያውንም እኮ በቤት ውስጥ የምትሰሪያት ስራ በጣም ትንሽ ናት እኔ ምን አሳልፌ እንደምመጣ አታውቂም አትረጅኝም በማለት ይናገረኛል። ሁልጊዜ አንተ እኔን ፈልገህ ወይም እኔ እዚህ ቤት ውስጥ መኖሬን አስበህ ሳይሆን የምትመጣው መብላት መጠጣትና ማረፍ ስትፈልግ ብቻ ነው የምትመጣው እያልኩኝ የተበሳጨው ወደ ቤት ሄድኩኝ፣ ወደ ቤተሰቦቼ ጋር ሄድኩኝ ትላለች። በዚህ ሰዓት ነበር ችግሮ የተፈጠረው። ቀላል ነገር ነበረ። በሰዓቱ እኔ እንደታመምኩ ቢያቅ ቢረዳ እሱም እንደ ደከመው ባቅ ብረዳ ኖሮ ሁለታችንም ተግባብተን በዛው እናሳልፈው ነበር ጸባችንን። ነገር ግን ቤተሰቦቼ የባሰ ነገሩን አጋጋሉት። ልክ ወደ ቤቱ በራቸው ስገባ የያስኩትን ሻንጣ ተቀበሉኝ። የመጣሽበትን ሁኔታ እኛ አውቀነዋል፣ ተረድተነዋል መጀመሪያውንም እሱ እንደሚበደለሽ አውቀን ነበረ እንደዚህ እየበደለሽ ደግሞ ሊኖር አይችልም በማለት ዝም ብለው ይቀባበሉት ጀመረ ንግግሩን ወሬውን። እኔ ምንም ነገር አልነገርኳቸውም። በምን ምክንያት ተጣልቼ እንደመጣውም አልነገርኳቸውም። ለምንም ወደ ቤት እንደገባ አልነገርኳቸውም ነገር ግን እነሱ ፊቴን አነበቡ። የያስኩትን ሻንጣ አዩ፣ ተጣልተን እንደመጣን ገባቸው። ዝም ብለው ነገር ማብካት ጀመሩ። እናቴም ሌላ ባል ታገቢያለሽ ይቅርብሽ እያልኩሽ እምቢ እንቢ ብለሽ እሱን አግብተሽ ይሄውልሽ አሁን ሲበድልሽ ነው የገባሽ በማለት ትናገረኛለች። ወንድሜ ደግሞ አዛኝ መስሎና እንዲሁም የኔ ጠባቂና ከለላይ በመምሰል እሱ ሲመጣ እዚህ ቤት ምን እንደማደርገው ታየኛለሽ በማለት መዛት ጀመረ። እንዴት እህቴን ያሰቃያል? እንዴት ዝም ብሎ ሻንጣ አስይዞ ይልካታል! እንዴት ወደዚህ እንድትመጣ ሲፈቅድላታል! እዛው ነገሩን ሁሉ ጨራርሶ መላክ እየቻለ ዝም ብሎ ሻንጣ ብቻ አሸክሞ ይመጣል እንዴ እያለ መደንፋት ጀመረ። ነገሩን እነሱ በጣም እያባባሱት መሆኑን ስረዳ እህቴ ጋር ጠጋ ብዬ ማማከር ጀመርኩኝ ትላለች። እህቴን አናገርኳት። የተጣላነው ከባድ የሆነ ነገር ኑሮ አይደለም፣ እኔ ጊዜ ስለሚያስፈልገኝ እሱም ጊዜ ስለሚያስፈልገው ነው በማለት ለእህቴ ነገርኳት። ነገር ግን እሷን እዛ ውስጥ ምንም አያስገባትም። ንግግሯንም አይሰሙም። ገና ትወልዳለች ስለሆነች። እሷ ግን ተረድታኛለች፣ እንዲሁም ትመክረኛለች። ደውይለት እሱ ከደወለልሽም አንሽለትና በመልካም ነገር ተነጋገሪና እንደገና ወደ ቤትሽ ተመለሽ። ባክሽን ይሄ ነገር እየሰፋ ከመጣና እየጎላ ከመጣ በኋላ ወደማትወጭ ጣጣ ውስጥ ትገቢያለሽ። ትወጃለሽ፣ ይወድሻል። ፍቅር በመሃላችሁ እስካለ ድረስ ደግሞ ተመካክራችሁ ነገሩን ልታከሽፉት ይገባል። እያለች እህቴ ብቻ ነበረች የምትጨነቅልኝ። ሌሎች ግን ያባብዙታል ነገሩን። ታዲያ የሆነ ሰዓት ላይ ሊወስደኝ መጣ በመጣበት ሰዓት ወንድሜ ሂጅ ግቢ፣ እኔ ነኝ የማናገረው። በፍጹም አንቺን እንዲጎዳሽ አልፈቅድለትም በማለት እየዛተ እባክህን ብለው እንኳን ሊሰማኝ ባለመቻሉ የተነሳ ነገሩን የከፋ አደረገው። ትላለች እሱ በር ላይ ተቀበለው። ምን ልትሰራ መጣህ? በማለትም ጠየቀው። እኔ መጥቼም ላናግረው አልፈቀደልኝም። ወንድሜ ስለሆነ ደሞ ትልቅም ስለሆነ በጣም ፈራዋለሁ። እሱም በመፍራቴ የተነሳ ገብቼ ቁጭ አልኩኝ፣ ድምጼን አጠፋሁኝ። በዛ ሰዓት ቃለ ምልልሳቸው ከባድ ስለነበረ እንደገና ተስፋ ቆርጦ ባሌ ተመልሶ ወደ ቤት ሄደ። ይሄ ነገር እየዋለ እያደረ ሲመጣ የሆነ ሰዓት ላይ ደወልኩለት። ለባሌ ስደውልለት ለምን ማንሳት እንዳልፈለገ ባላቅም ስልኬን አላነሳም ነበረ። ሁልጊዜ ስልኬን ያነሳል ፈጥኖ ነበር ስልኬን የሚያነሳው ነገር ግን ያን ጊዜ በፍጹም ስልኬን አላነሳም። ከዛ በኋላ እኔም ጨነቀኝ። በዛ ሰዓት ምንም ማድረግ ባለመቻሌ የተነሳ ወንድሜን ላማክረው ጠጋ አልኩት። ወንድሜ ስለ ባሌ ላማክረህ ነበር ብዬም ጠየቅኩት። እሱንም ማታየው እሱንም ማታየው በፍጹም እሱን ከዚህ በኋላ እንዲጎዳሽ አላደርግም ነው ተደጋጋሚ የሚናገረው ንግግር። ያ ትንሽ ደቂቃ እንኳን ሰጥቶ እኔም ቢሰማኝና ሊረዳኝ ቢሞክር ኖሮ ነገሮች ሁሉ ይስተካከሉ ነበር። ነገር ግን እኔ የከፋኝ መስሎት እንዲሁም የተበደልኩ መስሎት እሱ የራሱ ነገር ነበር የሚያንጸባርቀው። በፍጹም አይጎዳችን ከዚህ በኋላ አንቺ እንደፈለግሽ እዚህ ቤት መቀመጥ ትችያለሽ፣ እንደፈለግሽ መኖርም ትችያለሽ፣ የኛ ቤት ለአንቺ ክፍት ነው በማለት ነበር የሚናገረው። ከዛ በኋላ እኔም ዝም አልኩኝ፣ እንደማያዳምጠኝ ሳውቅ። ከዚህ በኋላ ያለው ነገር ነበር የከፋ ያደረገው። ከዛም እናትና ወንድሜ የተመካከሩና፣ እቺ ልጅ ከዚህ በኋላ ተስፋ እንድትቆርጥ እናደርጋት፣ ባሏ መቼም አልጠቀማትም፣ ስለዚህ ይሄንን ባሏ እንድትረሳና ሌላ ባል እንድታገባልን እናደርግ በማለት ባልሽ እኮ አገባ አይገርምም በማለት አንድ መርዶ ነገሩኝ፣ ትላለች። ይህ መርዶ ለኔ በጣም ከባድ ነበረ። ማሰብ እንኳን አልፈልግም። በፍጹም እኔን ትቶ ያገባል ብዬም አላስብም። ገና ዛሬ ነገ እንታረቃለን፣ የተሻለ ህይወት ይኖረናል፣ እንገናኛለን፣ ናፍቆታችንን እንዲሁ እንወጣዋለን እያልኩ እያሰብኩባለሁበት ሰዓት ላይ ይህ ዜና ሲነገረኝ መቋቋም አቃተኝ። ከዛም አንድ ሴት አያት አለችኝ። ወደ ክፍለ ሀገር ወደ እሷ መሄድ ፈለግኩና ነገርኳቸው። እንደውም እዛ ብትሄጂና የተወሰነ ጊዜ ብትቆይ አሪፍ ነው በማለት እኔን ሸኙኝ፣ ስልኬንም እንድቀይር አደረጉ። እሱም እንዳይደውልና እንዳያገኘኝ አደረጉት።

እኔም የሱ ስልክ ጋር እንዳልደውል ብሎ ካድርገው ላኩኝ ትላለች። ሱብሐንአላህ። ከዛ በኋላ አንድ ወር ቆይቼ ተመለሼ ስመጣ አንድ መጥፎ ዜና ሰማሁኝ ትላለች። ያ መጥፎ ዜና ደግሞ እኔ ከዚህ ሀገር ስለቅ ትቸው እንደሄድኩና ተስፋ እንደቆረጥኩበት እንደማልፈልገው በማሰብ እሱ ራሱን ለቆ ነበረ። ስራውንም ትቶ ነበረ። እንዲሁም ቤቱን ለቆ መረን ሆኖ ነበረ ዝም ብሎ ትላለች። ይሄንን ዜና ስሰማ ደነገጥኩ። ያኔ ቤተሰቦቼ ያሉ ነገር እውነት አይደለም እንዴ በማለት ወደ ቤተሰቦቼ ሄድኩኝና፣ እንዴ ባለፈው ዕለት አግብቷል ያላችሁኝ ውሸት ነው እንዴ በማለት ጠየኳቸው። አዎ ውሸት ነው፣ ምክንያቱም አንቺ ያንን ዜና ባትሰሚኖሮ ተስፋ አትቆርጭም ነበረ፣ ሁልጊዜ ትጠብቂዋለሽ። እሱ ደግሞ ለአንቺ እንደማይሆንሽ አውቀናል። ስለዚህ ከሱ ተስፋ እንድትቆርጪ ከማሰብና ጥሩ ነገር ከማሰብ አንፃር ነው በማለት ይነግሩኛል። ያኔ ነበር ቅስሜ የተሰበረው። እኔ እኮ ወደዋለሁ፣ እሱም ይወደኛል። መለያየት አንፈልግም። አንድም ቀን እንኳን እኔ ልታዳምጡኝ አልፈለጋችሁም። የኔን ትዳር እንደ ቀላል አስባችሁ በራሳችሁ ስሜት ፈረዳችሁበት። አሁን ታዲያ ምን ይሻለኛል? በማለት ስጠይቃቸው፣ ከዚህ በኋላማ መመለስ አይቻልም፣ አብዷል እንደምታየው፣ ጨርቁን መጣል ብቻ ነው የቀረው። ስራውን ትቷል፣ ቤተሰቡን በትኗል፣ ቤቱን ትቷል። ታዲያ እንደዚህ አይነት ሰው ምን ይሰራልሻል? በማለት አሁንም ሁለተኛ ደግሞ መርዶ ያረዱኛል። ሱብሃንአላህ። በዚህ ሰዓት ነበረ ቤተሰቦቼ ምንም እየጠቀሙኝ እንዳልሆነ ለትዳሬ ምንም ጠቃሚ እንዳልሆኑ የተረዳው ትላለች። በዚህ ሰዓት ታዲያ አንድ ቪዲዮ ተመለከትኩኝ። ሶስተኛ ወገን በትዳር ውስጥ ከገባ ትልቅ የሆነ ክፍተት ተፈጥሯል ማለት ነው። ያኔ ያንን ክፍተት ደግሞ ማሳጠር ወይም ደሞ ማጥበብ የሚቻለው ሶስተኛ ወገን እንዳይገባ በማድረግ ነው የሚል ቪዲዮ ስመለከት ራሴው ሄድኩኝና ፈልጌ አገኘሁት። ሳገኘው በጣም ደስተኛ ሆነ። የሚገርመው ተስፋ በመቁረጡ የተነሳ ጫትም ጀምሯል። ፈጽሞ ጫት አይወድም ነበር፣ ወደ ጫትም መግባት አይፈልግም ነበር። ግን ራሱን እንደ ተራ ሰው አድርጎ ከማሰቡ የተነሳና እንዲሁም ለማንም ጠቃሚ አይደለሁም ብሎ ከማሰቡ የተነሳ ነገሩን ሁሉ ልቅቅ አድርጎት ነበረ። ያን የነበረ እሱን ላድነው ያሰብኩት የወሰንኩት ነገር ግን እሱን ለማዳን ባስብም ብፈልግም የሱ ቤተሰቦች ደግሞ የበለጠ ሆኖ መጡብኝ። እስከዛሬ ድረስ ጥለሽው፣ እስከዛሬ ድረስ አንቺን በመጠበቅ ተስፋ በማድረግ ዝም ብሎ መረል ላይ ሲወድቅ ዝም ብለሽው፣ አሁን ላይ ልትስቂበት ነው የመጣሽው ወይ በማለት በጣም በሚገርም ሁኔታ ከምት ያልተናነሰ የሆነ ስድብን ሰድበው አባረሩኝ ትላለች። ከዛ እኔም ቤት ተቀምጬ እያለቀስኩን ያለሁት እሱም በአሁኑ ሰዓት እኔን ፍለጋ ላይ ነው ያለው። እኔን እየፈለገኝ ነው፣ ግን ያገኘኝ አልቻለም። ምክንያቱም ቤተሰቦቹ እያራቆኝ ነው። ነገሮችን ሳጤን እና ሳዳምጥ ከዚህ በፊት የነበሩ ነገሮች ሁሉ ውሸት ነበሩ፣ እዛ ቤት ድርሽ እንዳይል የኔን ስልክም እንዳያነሳ እኔ ስደውልለት ያኔ ያላነሳውም ለምን እንደሆነ ሁሉም ነገር ገባኝ፣ ትላለች ከዚህ በኋላ ብትደውልላት ዋለ እሷ ብትደውል እንኳን እኛ ልንፈትንህ እየደወልን እንደሆነ እንጂ እሷ እየደወለች እንደሆነ እንዳታስብ፣ ስለዚህ እንዳታነሳ ስልኩን እያሉ ያስፈራሩት እንደነበረ ደረሰኛ ዜና ትላለች። ሱብሃንአላህ። ውድ ወንድም እህቶቼ ትዳር ከያዛችሁ በኋላ ቀልድ አይደለም። ትዳር በመሃላችሁ ምንም ነገር ሚስጥረኛ ሰው ማስገባት የለባችሁም። ሁለተኛ ሶስተኛ የሚባል ሰውን አታስገቡ። ጣልቃ የሚገቡ ሰዎች መልካምን ከማሰብ አንጻር ቢሆን እንኳን መጥፎ ሊያደርጉባችሁ ይችላሉ። እናንተ የተጣላችሁበት ሌላ ሊሆን ይችላል፣ እነሱ የሚሰማቸው ስሜት ሌላ ሊሆን ይችላል። ምናልባት ከአንቺ ወገን የሆነ ሰው ከሆነ እሱን ለማጥቃት ሊነሳ ይችላል። ካንተ ወገን ከሆነ ደግሞ እሷን ለማጥቃት ይነሳል። ይሄ ደግሞ እናንተ የማትፈልጉት ነው። እናንተ ናችሁ መጀመሪያ ቀዳሚ የሆናችሁት ለትዳሩ። እናንተ ናችሁ ቤታችሁን የምታቃኑ ነገም ነገ ወዲያም የምትገኙት እናንተው ናችሁ። ቤታችሁ ውስጥ ሁለተኛ ሶስተኛ ሰው ማስገባቱ አስፈላጊ አይደለም። አንድ ለአንድ እናንተው እራሳችሁ ናችሁ ተቀምጣችሁ ልትነጋገሩ የሚገባችሁ። ስለዚህ የመጀመሪያው መፍትሄ ማለት በትዳር ውስጥ መመካከር ነው። አማኞቹ አምሩሁም ሹራ በይነሁም በመካከላቸው መመካከር አለ፣ መግባባት አለ፣ መደማመጥ አለ። ጆሮ መሰጣጣት ያስፈልጋል። ምክንያቱም የእኛን ስሜት ብቻ ባዳመጥንና በተመለከትን ቁጥር ሁልጊዜ ስሜታዊ እንሆናለን። እስኪ ሰዎችን እናዳምጣቸው፣ ስሜታቸውን እንረዳው። ችግሩ ማን ላይ እንደሆነ እንረዳለን እናውቃለን። ሴቶች በተለያየ ምክንያት ባህሪያቸው ሊቀያየር ይችላል። ምናልባት ፔሬድ ላይ ሲሆኑ ሊታመሙ ይችላሉ፣ ወይም ደግሞ እርግዝና ሲፈጠር ሊፈጠር ሊታመሙ ይችላሉ። አንዳንዴ ሆርሞን የመዛባት ነገር ሊፈጠር ይችላል። ያኔ ቁጭ ብለህ ካላዳመጥካት ልትረዳት አትችልም። በተመሳሳይነት ወንድ ልጅም ውጭ ወጥቶ ምን አጋጥሞት እንደሚመጣ አታውቂም። በጣም ብዙ አይነት ትግሎች ይኖሩበታል፣ ብዙ መሰናክሎች ይኖሩበታል። የተለያዩ ሰዎች ጋር ይገናኛል፣ ጸባይ ያላቸው የሌላቸው፣ ኢማን ያላቸው የሌላቸው፣ እንዲሁም የተለያዩ የሆኑ ፈሳድ ቦታዎች ላይም ለስራ ሲል እና ህይወቱን ለማሸነፍ ሲል ሂዶ ገብቶ ወጥቶ ሊሆን ይችላል። ከዛ ሁሉ ጭንቀት ወደ አንቺ መጥቶ ማረትን ሲፈልግ አትንፈጊው። ለዚህ ነው ቁርአኑ ሁነ ሊባሱለኩም አንቱም ወአንቱም ሊባሱ ለሁነ። እነሱ ለእናንተ ልብሶች ናቸው፣ እናንተም ለነሱ ልብሶች ናችሁ። ያ ማለት ምን ማለት ነው? እናንተ ምንም ችግር ቢፈጠርባችሁና እንዲሁም ሊገለጥባችሁ የሚችል የሆነ ነገር ቢመጣባችሁ ወደ ባሎቻችሁ ወደ ሚስቶቻችሁ በመሄድ ነገሩን ማስተንፈስ ትችላላችሁ ማለት ነው። መመካከር ስትፈልጉ አንድ ላይ ነው መመካከር ያለባችሁ። የመመካከርን ክህሎት ያላዳበርክ ወንድ ሆይ፣ አንተ በዛሬ ቀን ጀምረህ መመካከርን ማዳበር ይኖርብሃል። ሚስትህን ንቀህ ማንን ልታማክር ትችላለህ? ሚስትህ እኮ የውስጥ ጉዳይ ሚኒስቴር ናት። ውስጥ ላይ ያለውን ሁሉን ነገር የምታውቀው እሷ ናት። በይበልጥ አንተን የምታውቀህ እሷ ናት። የአንተን ክፍተት የምታውቀው እሷ ናት። ነውረህንም ሸፍራ የምትቀመጠው እሷ ናት። ማንነትህንም ጠንቅቃ የምታውቀው እሷ ናት። ምክንያቱም አብራህ እያደረች ነው፣ አብራህ እየበላች ነው፣ አብራህም እየኖረች ነው ያለችው። ህይወትህን በደንብ ታውቀዋለች። ስለዚህ ክፍተትህን የምታውቅ የሆነች ሴት ጋር ነው መመካከር የሚኖርብህ። ወደ ውጭ ደህ አማካሪ መፈለግህ አስፈላጊ አይደለም። ሚስትህ ላይ ነው መረጋጋት የሚኖርብህ። አንቺም በተመሳሳይነት ለባልሽ ነው ሚስጥርሽን መስጠት ያለብሽ። ይህ ሲሆን ብቻ መፍትሄ ይኖራል ማለት ነው